የህወሓት ቡድን በጦርነቱ ጊዜ አካላዊ ጉዳት የደረሰባቸው ታጣቂዎች ከሚታከሙበት ሕክምና በአስቸኳይ እንዲወጡ መመሪያ ሰጠ። የህወሓት ቡድን አመራሮችን ለማዳን በጦርነት ጊዜ አካላዊ ጉዳት የደረሰባቸው ታጣቂዎች በመቀሌ ከተማ አዋሽ የሕክምና ማዕከል የሚኖሩ ሲሆን ከዛሬ ሐምሌ አምስት 2018 ዓ ም ጀምሮ እነዚህ ክፉኛ አካላዊ ጉዳት የደረሰባቸው የትግራይ ወጣቶች ከሕክምናው በአስቸኳይ እንዲወጡ መመሪያ ተሰጥቷቸዋል። የህወሓት ቡድን አካል ጉዳተኞቹ ከዛሬ ሐምሌ አምስት 2018 ዓ ም ከህክምና ማዕከሉ በአስቸኳይ እንዲወጡ፣ ካልሆነ ግን ህጋዊ እርምጃ በራሳችን እንወስዳለን ሲልም አስጠንቅቋቸዋል የህወሓት ቡድን አመራሮች በታሪካቸው ህይወታቸውንና ስልጣናቸውን በደምና በአጥንታቸው ያጸኑላቸውን የትግራይ ወጣቶች የመካድ ተጠቅሞ የመጣል ልምድ እንዳላቸው 1983 ዓ.ም አዲስ አበባ እንደገቡ የጣሏቸው ታጣቂዎችም ምስክር ናቸው ዛሬም አካላቸውን ጎድለው ከሞት ያዳኗቸውን ወጣቶች ተጠቅመው በእርምጃ ከህክምና ማዕከሉ ሊያስወጧቸው ይህንን ትዕዛዝ አስተላልፈዋል የኤርትራን የግዛት አንድነት ጥሰቶች በተመለከተ መንግስት የያዘው የመታቀብ አቋም ሁሌም እንደማይቀጥል ዶክተር ጌዲዮን ጢሞቴዎስ አሳሰቡ። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌዴራል መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ዶክተር ጌዲኦን ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋናኝነት ቅድሚያ የሚሰጠው ጉዳይ እንደሆነ መግለጫቸውም ተዘግበዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ይህንን የተናገሩት ትናንትና ሐሙስ ህዳር 4 2018 ዓ ም ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በካሄደው የፖሊሲ ፎረም ላይ ነው ተብሏል። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራ የአማራ ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞኑኛ ሁኔታዎችን በተመለከተ የኢትዮጵያ መንግስትን ፖሊሲና ምልከታ አቅርበዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይም ያተኮረው በኢትዮጵያና ኤርትራ ግንኙነት ላይ መሆኑንም ተገልጿል። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስቴር በድረገጹ ባወጣው የዶክተር ጌዲዮን ሙሉ ንግግር ላይ ሰፍሯል። ለግጭት ቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ እንደሚፈጽም ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ የውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉም ሙግታቸው በማሳያ አስደግፈዋል። ከዚህ በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳትም ወቅሰዋል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆነ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር በተያያዘ ያነሱት ሌላኛው ሀሳብ የኢሳያስ ዶክትሪን በማለት የጠሩትን ጉዳይ ነው ተብሏል። ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳደር ሀገር ሆና የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈል መከፋፈልና ለመረጋጋት ላይ እንደሚመሰረት ያስባል ብለዋል። በዶክተር ጌዲዮን ገለጻ መሰረት ይህ ዶክትሪን ኤርትራን በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚፈልጉ አካላት የመነጨ ነው። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟ እንደ ታዳሚዎቹ ተናግረዋል። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ ያሉት የውጭ ጉዳይ ሚኒስትሩ እነዚህም ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ መሆናቸውን ገልጸዋል። በተጨማሪም የኤርትራ መንግስት በመንግስት ላይ መሳሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ላይ ጣልቃ እየገባ መሆኑንም በማንሳት ወንጅለዋል። ዶክተር ጌዲዮን እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሰረት እንደሆኑንም ተናግረዋል። ይህም ቢሆን ግን መንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀበ አክለዋል። ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የመከላከል ሕጋዊ መብቷን ተግባራዊ ከማድረግ በመታቀብ ላይ ነች ሲሉ መንግስት ወስዶታል ያሉትን አቋም አብራርተዋል። ይህንን የአጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበትም አሳስበዋል። ኢትዮጵያ መንግስት በዚህ ፖሊሲ የሚጸናውን ከሚችለው ድረስ ብቻ መሆኑንም አስገንዝበዋል። የቀጠለው የኤርትራ ጠብጫሪነትና ትንኮሳ ከዚህ በላይ መታቀብን ይበልጥ አስቸጋሪ እያደረገው ነው ብለዋል። ዶክተር ጌዲዮን ጢሞቲዎስ የውጭ ጉዳይ ሚኒስትሩ በትናንቱ መድረክ ላይ ስለ ኢትዮጵያ የባህር በር የማግኘት ፍላጎት እንዳነሱም የምስራ ቤታቸው መረጃ ያሳያል። ዶክተር ጌዲኦን የባህር በር ለኢትዮጵያ የህልውና ጉዳይ መሆኑንም እንዲሁም ከ130 ሚሊዮን በላይ የሚሆነው የሀገሪቱ ህዝብ ዘላቂና ደህንነቱ የተረጋገጠ ባህር እንደሚያስፈልገው በመጥቀስ ከዚህ ቀደም በመንግስት ባለስልጣናት የተነሱ ሀሳቦችን በድጋሚ አንጸባርቀዋል። በተጨማሪም ዶክተር ጌዲኦን አሰብ ወደብ በኢትዮጵያ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ መሆኑን እንደተናገሩ መድረኩን ባዘጋጀው ሆርን ሪቪው ድረገጽ በወጣው የውይይት ጭምቅ ሀሳብ ላይ ሰፍረዋል። መንግስት ይህንን አቋም የያዘው የአሰብ ወደብን በተመለከተ የተፈጸሙ ታሪካዊና ህጋዊ ስህተቶችን ለማረም ካለፈው ፍላጎት የመነጨ ብቻ እንዳልሆነም አስረድተዋል። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በወደቡ ላይ ከፍተኛ መጠን ሀብት ማፍሰሷ የአሰብ ወደብን ቅድሚያ የሚሰጠው ጉዳይ ለማድረጓ ምክንያት እንደሆነም ገልጿል ተብሏል። ከኢትዮጵያ አስገዳጅ ኢኮኖሚያዊ ሁኔታዎች፣ ዲሞግራፊያዊ ሁኔታዎችና ታሪካዊ ሁኔታዎች የተነሳ መንግስት የሚያነሳው የባህር በር ፍላጎት ፍትሀዊ፣ ምክንያታዊና ቅቡልነት ያለው እንደሆነም አስምረውበታል። ዶክተር ጌዲዮን በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈታ የሚችለው በሁለት ሀገራት መካከል በሚደረግ ቀጠናዊ የኢኮኖሚ ውህደት በመፍጠር ነው የሚል አቋማቸው በገለጻቸው ላይ አቅርበዋል። የኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር የማግኘት ፍላጎትን በዚህ አካሄድ መፍትሄ እንደሚያገኝ አስረድተዋል። ኢትዮጵያ የአሰብ ወደብን በዘላቂነትና ደህንነቱ በተጠበቀ መልኩ ለማግኘት የሚያስችላትን ሌሎች አማራጭ መንገዶችን ለመመልከት ዝግጁ መሆኗንም ተናግረዋል። ይህ አይነቱ አማራጭ የኢትዮጵያን የረጅም ጊዜ ፍላጎት የሚያሟላና ለኤርትራም ጠቃሚ እንደሚሆን አክለዋል። በኢትዮጵያና ኤርትራ መካከል የሚታየውን መካረር ለመፍታት የሚደረግ የዲፕሎማሲ ስራ የሚከሽፍ ከሆነ ቀጣዩ እርምጃ ምን ሊሆን እንደሚችል የውጭ ጉዳይ ሚኒስትሩ ጥያቄ እንደቀረበላቸው የሆርን ሪቪው መረጃ አመላክቷል። ዶክተር ጌዲኦን ለዚህ ጥያቄ በሰጡት ምላሽ የኢትዮጵያ መንግስት በማንኛውም መንገድ ጦርነትን ለማስወገድ ቁርጠኛ መሆኑን በአጽንኦት እንዳነሱ ተጠቅሷል። የውጭ ጉዳይ ሚኒስትሩ ማብራሪያቸውን ባቀረቡበት ጊዜም መላው የአፍሪካ ቀንድ ቀጠና ካለበት ደካማ ሁኔታ አንጻር ሌላ ዙር ጦርነት አውዳሚ ይሆናል ብለዋል። የኢትዮጵያ መንግስት ለኤርትራ የአጸፋ ምላሽ ከመስጠት የተቆጠበውም ከዚህ የተነሳ እንደሆነ ተናግረዋል። የኢትዮጵያ መንግስት የሁለቱን ሀገራት የወደፊት እጣ ፈንታ ለመቀየር ለሚደረግ ንግግር ዝግጁ መሆኑንም የገለጹት ዶክተር ጌዲዮን ዓለም አቀፉ ማህበረሰብን በኤርትራ ላይ ተጽዕኖ እንዲያደርግ ጠይቀዋል። የኤርትራ መንግስት በኢትዮጵያ ላይ የሚፈጽመውን ትንኮሳና ጥሰት አቁሞ በቅን ልቦና ውይይት እንዲያደርግ የዓለም አቀፉ ማህበረሰብ ግፊት እንዲያደርግ እና እንዲያበረታታም ጥሪ እናቀርባለን ብለዋል ዶክተር ጌዲዮን ጢሞቴዎስ። ደቡብ አፍሪካ 160 ፍልስጤማውያን ስደተኞችን ተቀበለች። ደቡብ አፍሪካ ትላንትና ማለዳ ኦአር ታምቦ ዓለም አቀፍ አውሮፕላን ማረፊያ የደረሱ 160 ገደማ ፍልስጤማውያን ስደተኞችን መቀበሏ ተዘግቧል። የጊፍት ኦፍ ዘ ጊቨርስ መስራች ዶክተር ኢምቲያዝ ሶሊማን እንደተናገሩት የስደተኞች ቡድኑ ደህንነትን የሚሹ ህጻናትን፣ ቤተሰቦችን እና ነፍሰ ጡር ሴቶችን ያካተተ ነው። ስደተኞቹ በደቡብ አፍሪካ ምድር አዲስ የህይወት ምዕራፍ በሚጀምርበት በዚህ ወቅት የሰብአዊ ድርጅቶች ተጠቃሚዎች የህክምና የምግብ የመጠለያ የሰነድ ድጋፎችን ለመስጠት እንቅስቃሴ ጀምሯል፣ ተብሏል። በዩክሬን በጥቅም ትስስር የተመዘበረ 100 ሚሊዮን ዶላር ተጋለጠ። የዩክሬን የብሔራዊ የጸረ ሙስና ቢሮ ከልዩ የጸረ ሙስና ጉዳዮች አቃቢ ህግ ጋር በመተባበር ባደረገው የሙስና ወንጀል ምርመራ በኢነርጂ ዘርፍ ላይ የተፈጸመ የ100 ሚሊዮን ዶላር ምዝበራ ማጋለጡ ተዘግቧል። በዚህ የምዝበራ ወንጀል ቅሌት የግል ዘርፍ ባለሀብቶች፣ ከፍተኛ የመንግስት ባለስልጣናት፣ የፍትህ አካላትና ሌሎች ተዋናን መሳተፋቸውም ተጠቁሟል። ይህም የሙስና ቅሌት ከሀገሪቱ ፕሬዚዳንት ጋር ትስስር ባላቸው ባለስልጣናት ዋና ተሳትፎ የተፈጸመ ቢሆንም ፕሬዚዳንቱ በሙስና ላይ ማንኛውም ውጤታማ እርምጃ እንደሚወሰድና የቅጣታይ ቅሬነት መኖሩን አስጠንቅቋል። ምርመራው 15 ወራት የወሰደ ሲሆን እልህ አስጨራሽና የሙስና ወንጀል ህግ አስከባሪ ተቋማትን ገለልተኝነት በጉልህ ያሳየ ነበር ተብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ፣ በሌሎች መረጃዎች ክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ ሼር ሰብስክራይብ ማድረጋችሁን፣ አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን ሶሎዳ፣ ሚዲያ